ለእኔ ገጠምሽ ድንግጥ ምሳ በምዬ ብዬ ፍቅራገጥምልሽ እንዴ! ይሄኔ መንፈሳዊ ስለሆነ ሮምዬ ስመጣሽን ሶስት መጽሐፍ በነጻ ሰጥሻሉ። እሺ፣ እሺ። ከዛ እሺ፣ ማርያምን ሰጥሻሉ። እሺ። ፍቅራኔ በጣም ባለ ውለታይ በሚለው ሙዚቃ ነው አቀናብር የምወስተው። አረ ችግር የለው። እኔ የሆነ አንድ ነገር ኦሮሚ ምንድን መሰለ ታውቂያለሽ? ጭር ያለ ታውቂያለሽ? ብዙ ቆሻሾች እዚ ቲክቶክ ላይ ያሉ ሁላ ጽፍ ያሉ ትላንትና ስታወሪ ልጆቼ ምናምን ስትይ የጻፍኩ ነበር። ስራ የሰራው እናቴ ቀንስጤ ጠላትሽ ማርያም እንደምደሽ ጽፍ ያለው ልበ እየነካ ነው። ኢቨን ራሷ አይቸዋለሁ። ኦኬ፣ ከንቱ ዘር ሆነች ነ ከንቱ ማለት አቅያለሽ ያው የትላንቱን ላምብብልሽ ማርያምን እኔ ነኝ የጻፍኩ። ንኪ እንዴ! አንቺ ምን ይሳንሻል? የከንቱ ዘሮቹ እኔ የከንቱ ነኝ። አንተ ምናቅ ታቅኛለ የሚለው በማለዳ እኔማ እናት ነኝ። የእናት አንደበት ዜ ልጁ እንደው ሆኔ ሞና አታድርግ ልቤን ትዝታ አትሰርቅ። የሰው ልብ እሷ ትኖርበት በራሷ ህይወት ምን አረገች? በራሷ ከንቷ እና ታዲያ የኖርሽ ለራስሽ ነው እንጂ ለሰው የኖርሽን ሁሉ ከንቱ። ምን አስጨነቀ ስለ ሰው? አንተ ምን አገባ ስለ እሷ? ልጆቹ ምን አስነካ? ከነካ እኔ እኒከኝ እኔ ባዳ አበባ ኦሮሚ ምን ተነከባት? ምን ታውቃለች? የአውሮ የመጣው ተናግራለች እንጂ ኦሮሚ ማለት ለራሷ ትችላ የምትኖረ ዛሬ ኖረችን ዝነገ የምትኖረ ምን ታውቃለች? ኦሮሚ ማለት ኦሮሚዬ፣ ለአንቺ አይገባሽም እውነት ይልሻሉ ኦርቶዶክስ ተዋሕዶ ስታለቅሽ እምባይሽ መፍሳቱ አንቺ ስታለቅሽ ለሁሉ እምባ

ኦድሽ አለው! ይሄ ቃልሽን የጻፍኩሽ እኔ አበባ ከሆላንዷ የአራት ልጆች እናት፣ የልቤ ትዝታ እንደሆንኩብሽ እንደዚህ ባክሽ የልቤ ትዝታ ነሽ። አመሰግናለሁ፣ የማለዳ ጨረቃ የፈጣሪ የመስግኑሽ ገና ላገባሉ ስሉ ስምሽን ሲያጠፋ አልፈልግም። ስምትሽን ማጥፋት አያስፈልግም። እባክን ጌታዬ፣ ከዚ አምላኬ ከዚህ አድነይ፣ አድነይ፣ አድነይ፣ አድነይ ስለው ከቀኑ ስራት አንቺ ጌታ ትወጃለሽ፣ ሰው ትወጃለሽ፣ ፍቅርሽ ብዛቱ

ይህንን ይህንን አትቀዱም እኮ እናንተ ችግራችሁ፣ ይህንን አትቀዱም፣ ደና ደናውን አትቀዱም። አሸባሪ አሸባሪውን እየቀዳችሁ ለእኔ ደና ነገር የሚገጥሙትን አትቀርጡም። ቴንኪዋ አበብዬ፣ ቴንኪው እንዳንቺ አይነቱን አያሳጣንም። እንዳታለቅሽ ጠንካራ መሆን አለብሽ። እንዳታለቅሽ፣ ምቀኛ እየደወሉ እንዳታለቅሽ፣ ምቀኞች አላለቅስ ሰው ሆኜ የሞኔ ምን አሉ መሰለ? ያለው ቆይ አንዱ ምን አለ መሰለሽ? ልብስሽን ሲጦ ማለት ነው። ማረምን የጽፋለሁ እናቴ ቀነስታይ። ኦፍኮርስ እኔ እናቴ ብቻ ናት፣ አባቴ ሞቶኛል። እና አንቺ ዛሬ በማንነት

ርእሱ እና ታዲያ ማናባት ማሊያ አርተበሻለ ሰራ ብትል ዘርዬ ብትላገረ ምን ጸባለ ስለው አይ ምንም የለኝም፣ በቃ ይቅርታ በቃ ይቅር አለኝና እህ አለኝ እህም ስትለው ምን ነው የምትፈልገው? ስለው እኔ ደግሞ ቅጡ ነው የምወጋው ስለው፣ ከዛው ይቅርታ ጠየቀ ድጋሚ። አመሰገናለው አመሰገናለው እና ሁለተኛ አይለመድም፣ ጆሮና እጆቼን እግሮቼን ሩጭ ድጋሚ ቪዲዮ እንሰራሉ አለኝ። ደስ አለኝ፣ ደስ ብሎኝ

ስለዚህ በማንነትሽን ኩሪ ኩረትሽን ኩራቴ ኩራትሽን ስቶኝ እኔ አንቺንሽ እና ታሪያ ለማንም ባዳ አትሰጪ እንጂ ኧረለማንም ቦታ አትሰጪ እንጂ ዋ ግደፍ ይላልና ሀገሩ ለጸጥ እናታርያ ለማንም ስትኮራሪ አንቺ እኮ ለማንም ስትኮሪ አይደለም። አንቺ ሮሚ ማለት አንቺን ጸጋ በረከት የሰጠሽ አንቺ ማለትች አንቺ ነች ሮሚ። ጎድሻለሁ ለአንቺ ምክንያትሽ ነው ለአንቺ ይሄ ነው ምክንያቴ። ምክንያትሽን ከኔ ጸጋ በረከቴ በረከቱ ከላይ ከእግዚአብሔር ነው ጸጋ ከበዚያብር ፍቅር እኔ ነኝ። አበባ እልሻለሁ እናቴ እኔ ሮሚዬ እወድሻለሁ። ዘላለምሽ ፍቅርሽን ይብዛልሽ። አመሰግናለሁ። ዋ አብር ትለያለሽ